ወርቅ ላበደረ ጠጠር ክፍል አምስት እነሆ ተጀመረ። በዚህ ዳጋሙስ በተባለው ቦታ ታጋቾች ምግብና ውሃ ለማግኘት ያላቸውን ልብስ እጅግ በርካሽ ዋጋ እየሸጡ ያገኙ ምግብና ውሃ እየገዙ መጠቀም ጀመሩ። በዚህ የገጠር መንደር የነበረው ህዝብ ጭካኔ የታየበት ቢመስልም ጥሩ ሰዎችም ነበሩ። ችግሩ ግን የውሃት ካድሬዎች ትግራይን ሊወጉ የመጡትን ማርከናቸዋል፣ እዚህ እናመጣቸዋለን ብለው ነግረዋቸው ስለነበር ህዝቡም በዚህ የሐሰት ስብከት ተደናግሮ ስለነበረ ነው። ይህም ጉዳይ የመከላከያ ሠራዊት አባላ የነበረውና ከመከላከያ ወጥቶ የሰሜን ዕዝ አባል የነበረ የዳጋ ሐሙስ አካባቢ ተወላጅ በወቅቱ ስለሚያውቀው አባል ተናግሮ ነበር። በድንገት ረፋዱ ላይ ተነሱ ተባለ። ከዳጋ ሐሙስ ትምህርት ቤት አስወጥተው ወደ ቀኝ በመታጠፍ ወደ ተከዜ እንሄዳለን ብሎ አስቦና አዘጋጅቶ የነበረውን ወደ ግራ አጠፉና ቀጥሎ ተባለ። ይህም ወደ መጡበት አቅጣጫ መሆኑ ነው። ነገር ግን ከትምህርት ቤቱ 50 ሜትር እንደተጓዙ ከዋናው መንገድ ወደ ግራ በመታጠፍ ጉዞ ተጀመረ። መንገዱ ከፍተኛ ሸለቆ የሆነ አስቸጋሪና ለጉዞ የማይመች ነበረው። በቦታው ላይ የነበረ አንድ የሰራዊት አባል ከሐሙሲት መንደር እስከ ወር የወንዝ የነበረው ሁኔታ እንደሚከተለው ገልጾታል። ሃሙሲት ከምትባለው አነስተኛ መንደር ወደ ሰሜን አቅጣጫ በመጣጠፍ አይደለም ለሰው ለፍየል እንኳን ለመሄድ በሚቸገረበት ሸጥና ከፍተኛ ሸለቆ ወዳለበት አቅጣጫ መሄድ ጀመር። በግምት አንድ ኪሎ ሜትር እንደተጓዘ አንድ ወንዝ ያለበት ስፍራ ደረሰ። ሁሉም እሱን እያወለቀ ገላውን መታጠብና ልብሱን ማለቅ ሁሉም ልብሱን እያወለቀ ገላውን መታጠብና ልብሱን ማለቅለቅ ቻለ። ከትንሽ ቆይታ በኋላ ተነሱ ተባለ። ተነስተን ጉዞ ስንጀምር ቀጣዩ መንገድ ከፍተኛ ዳገት ነው። እጅግ በጣም አስቸጋሪ መንገድ ነው። ከወንዙ ሳንርቅ በዕዝ ስታፍ ሆስፒታል ይሰሩ የነበሩ ከፍተኛ መኮንኖችን ጥላ ስር ቁጭ ብሎ አገኘናቸው። ፊታቸው ላይ ተስፋ መቁረጥ ይነበባል። እንደ ነገሩ የምንታወቀው አባላት ሰላም ተባባልን እና እነሱ እንደተቀመጡ አልፈናቸው ናቸው ብዙችንን ቀጠልን። ዳገቱን እያረፍን በስንት ትግል ከወጣን በኋላ ሜዳ እናገኛለን የሚተስፋ ነበረን። ግን ሌላ ሸለቆና ጎድጓዳ መሬት ነው የገጠመን። ይህ መሬት ብዙ ያረጁ ጎጆ ቤቶች ያሉበትና የመጠጥ ውሃም ለማግኘት እጅግ አስቸጋሪ የሆነ ቦታ ነው። ውሃ ለማግኘት ወደ መንደር የገቡ አባላትም ያግኙ አያግኙ አይታወቅም። ብዙ ቀጠል በትግራይ የዞንና የወረዳ ከተሞች እንዲሁም የገጠር ቀበሌዎች ግዳጁን ሲወጣ የነበረ የመከላከያ ሰራዊት አባል ይህን የገጠር ቀበሌ ሲመለከት በእጅጉ ግራ ይጋባል። ምክንያቱ ደግሞ እጅግ በፈራረሰ ጎጆ ቤት የሚኖሩ የትግራይ ገበሬዎች በዚህ አካባቢ መኖራቸው ነው። ለትግራይ ሕዝብ ነው የምታገለው የሚለዋት እነዚህ ገበሬዎች ኑሮ ደረጃ ያውቃል ወይስ አያውቅም ለእኔ ያልተፈታ እንቆቅልሽ ነበረ። አሁንም አንድ ኪሎ ሜትር ገደማ እንደተጓዝን ወንዝና የአካባቢው ሕዝብ የሚጠጣ ውሃ አገኘን። አረፍ በለን፣ ፕላስቲክ ውሃ መያዣችን እያስሞላን፣ ውሃ ጠጣ፣ ድካማችን አቃለልን። ከዛም ጉዞ ቀጥሎ ተዋን ቀጠልን። አቅጣጫ የሚመሩን ካድሬዎች ሳይቀሩ ተስፋ መቁረጥ ይታይባቸዋል። እነሱም ደክመዋል። ከአንዳንድ አባላት ጋርም በመከላከያ ውስጥ እያሉ የሚያውቋቸው ከእነሱ ጋር ይጫወታሉ። አንድ የመከላከያ ሠራዊት አባል ነበርና ጡረታ የወጣ ጁንታ በቅጽል ስሙ ግራና ኮሎኔል ይባላል። ሁኔታውን ሲገልጽ ትግራይ ከተሸነፈች አንድ መቶ ዓመት ወደኋላ ተጎተትን በሚል የሽንፈታቸውን ደረጃ ለመግለጽ ተናግሮ ነበር። ስንጓዝ ለናመሻሽ ላይ አንድ ከጥርጊያ መንገድ ዳር ያለች አነስተኛ መንደር እዚህ ቦታ ላይ ገሚሱ ልናር ነው ብሎ ስለደከመው ባገኘበት ጋደም ሲል ገሚሱ ደግሞ በያለበት ቁጭ እንዳለ አንድ ማንነቱ በግልጽ ያልታወቀ የውሃት አመራር በስሎላለው ለሌላው አመራር በአስቸኳይ ፕላምፕሌት እንዲታደላቸው በሚል ጥበተሳሰ በማስተላለፉ በፍጥነት ለማደር የተሞከረ ቢሆንም ለሁሉም ግን አልደረሰም። ቀኑ በህዳር 27 2013 ዓ ም ነበር። መሽቶ ስለነበር ከእንግዲህ እንሄዳለን ብሎ ያሰበብ አይኖርም። ተነሱ ተባልንና ወደ ምዕራብ የሚወስደውን መንገድ ትተን ወደ ምስራቅ አቅጣጫ መጓዝ ቀጠልን። ወዲያውኑ ኃይለኛ ዝናብ መዝነብ ጀመረ። ዝናቡን በመቋቋም ጉዞ ቀጠለ። ከተወሰነ ደቂቃ በኋላ ዝናቡ አቆመ። ትንሽ እንደተጓዝን የሚገርምና በዛ ተራራማ ቦታ ላይ መሬቶች እየታረዱ የተሰሩ የአስፋልት መንገድ ላይ ደረስን። አልፎ አልፎ የመሶቦ ሲሚንቶና የሌሎች ድርጅቶች ከባድ ተሽከርካሪዎች ሸራብ እንደለበሱ ቆመዋል። አስፋልቱ አልቆ ወደ ጥርጊያ መንገድ ገባን። ከፍተኛ የሆነ አቧራና ጠመዝማዛ መንገድ ሲሆን የሆነ ቦታ አደርን። ከሌሊቱ 9 ሰዓት ተነሶ ተብለን መጓዝ ቀጠልን። ጉዞ ማለቂያ ባይታወቅም መሄድ ብቻ ነው። ዝም ብሎ መሄድ። ሶስት ሰዓት ከተጓዝም በኋላ የሆነ ከመንገድ ዳር ያለና ከገደል ላይ የሚወርድ አነስተኛ ፏፏቴ አጠገብ ስንደርስ ቅዝቃዜውንና ብርዱን የደፈረው ገላውን ታጠበ። ያልደፈረው እግሩን ታጥቦና አጽሙ ካረፈ በኋላ መሄድ ቀጠለም። ወደ ወንዙ በመውረድ ላይ እንዳሉ በጉዞ ቀላል የማይባሉት ጫማቸው እየበላቸውና እየተቀደደባቸው ጉዞውን በጭንቅ የሚጓዙና በጉዞ መብዛት የተዳከሙ በኋላ የሚከተሉ አባላት ነበሩ። አብዛኛው ግን ቶሎ ድረስ የተባለ ይመስል ከኋላ ያሉትን የሰራዊት አባላቱ ከፊት በፍጥነት ይገሰግሳል። በመቀጠል ህዳር 28 2013 ዓ.ም በሌሊት ተነስተን ስንጓዝ ቆይተን ሲነጋጋ ቁልቁል የሚወስደውን መንገድ እንደወረድን በርካታ የሕወሓት አመራሮች የቀድሞ ታጋዮች እና ከመከላከያ የወጡ ጎልማሶችና ሴቶችም ሳይቀር በፍጥነት ይጓዛሉ። ወሪ ወንዝ የሚባል የተከዜ ገባር የሆነ ከፍተኛ ወንዝ ላይ ደረስን። ይህ ወንዝ የሕወሓት 17 ዓመት ትግል በነበረበት ወቅት እንደ ትልቅ ወታደራዊ መንሻ የሚጠቀምበትና ንብረት የሚሸሽግበት ቦታ ሆኖ አገልግሏል። የዚህ ወንዝ ድልድይ በግንባታ ላይ ያለ የቆመ ብዙ ውሃ ይዞ ወደ ተከዜ የሚንደረደር ወንዝ ነው። በዚህ መንገድ ለምን የኢኮኖሚ ጠቀሜታ እንደሚሉ ባይታወቅም በርካታ የመንገድ ስራ አገልግሎት ማሽነሪዎች ያሉበት ከፍተኛ ተራራዎች እየታረዱ በሌሎች ክልሎች ዞንና የወረዳ ከተሞች እንኳን የሌለ የመንገድ ፕሮጀክት ተጀምሮ የተቋረጠ ነበረ። ወንዙን ተሻገረን አንድ ቦታ ላይ እንድንቀመጥ ስለታዘዝን ሁሉም በየቡድኑ ቦታ እየመረጠ መቀመጥ ጀመረም። በዚህ ቦታ አብዛኛው ሰው በረሃብና በጉዞ ተዳክሟል። ራቦ አንጻር ቢመረም የዛፍ ቅጠል ቆርጦ የተመገቡና ፍራፍሬ ለቅሞ ለመብላት የሞከሩ ነበሩ። የዚህ አይነት ጉዞ አይደለም ሳትበላና ሳትጠጣ በልተና ጠጥተም እጅግ ፈታኝ ነው። የአብዛኛው ሰው ሰውነቱ በድካም ደቋል። በምን በደሉ እንዲህ እንደሚደረግ አያውቅም። በጉዞ ላይ በረሃብና ጥም በመዳከማችን እየተበተንን መምጣት ጀመር። ወንዙን የተሻገርን ማረፊያ ጥላ ቦታ ለማግኘት አስቸጋሪ ስለሆነ ዛፍና ድንጋይ ስር እየፈለጉ ማረፍ ሆነ። አብዛኛው የተራበ ቢሆንም የረሃብ ስሜቱን በመቋቋም በየሻንጣው የያዛትን ከሱቅ የተገዛች ብስኩትና ስኳር መቅመስ ጀመረ። ቆሎ የያዘውም ያችን ያለችውን እየተካፈለ እየተመገበ ቢሆንም ብስኩትና ቆሎ ያልደረሰው በዛፍ ላይ ወጥቶ የዱር ፍሬ ወይም ዶቅማ መመገብ ጀመረ። ጧት ላይ አንድ ቂጣ ለ14፣ ለ15 እና ለ16 ሰው እንዲከፋፈል ተደረገ። ነገር ግን እንኳን ለራቦ ላራቦውም ከአንድ ጉሻ በላይ አልነበረችም። ያችን ያገኛትን እየቀመሰ ከወንዝ ዳር የተገኘ ውሃ በመጠጣት ረሃቡን ማስታገስና ማረፍ ቻለን። አብዛኛው ረሃብ ሆዱን ቢሞረሙረውም ለመቋቋም ይሞክራል። ምክንያቱም የወገን ጦር የውጊያውን ዙር እያከረረ እየተቃረበ መሆኑ ከሁኔታዎች መረዳት ይቻላል። ከረሃብ ጦር ይሻላል ይባላል። ይህ አባባል ረሃብ ምን ያህል አስከፊ መሆኑን ለመግለጽ የተባለ ነው። እኛ ግን በረሃብም በጦርነትም ውስጥ ነበር የምንጓዘው። በዚህ ላይ በክደት ጥቃት የደረሰብን ተጠቂነት ስሜት፣ የቤተሰብ ናፍቆትና ምን እሆናለሁ የሚሉት ጭንቀቶች ተጨማምረው በአካልም ሆነ በስነ ሆና ከፍተኛ ጉዳትና ጠባሳ ደርሶብናል። አመሻሽ ላይ ፊኖ ዱቄት አምጥተው በራሳችን ገንፎ እያገነፋን ረሃባችንን ለማስታገዝ ሞከረን። ከፍተኛ የረሃብ ስሜት ቢኖርም ትዕግስት ደግሞ ወሳኝ ነበር። ለዚህ ምክንያቱም በቂ የሆነ ማብሰያም ሆነ የመመገቢያ ዕቃ ባለመኖሩ በአንድ ብረት ድስት እየተገነፋ አንዱ ክፍል በልቶ ሲጨርስ አንዱ ክፍል እንዲያገነፋ እየተደረገ ነው። እኩሌታው በላስቲክ በፌስታንና በጠፍጣፋ ድንጋይ በነጠላ ጫማ እንኳን ሳይቀር በአግባቡ ያልበሰለ ገንፎ ድርሻውን እየተቀበለ በርበሬና ሚጣ ያለው እሷን እየጨመረ የሌለው በደረቁ ቀምሶ ረሃቡን ለማስታገስ ሞከረ። ድርሻውን እንደተቀበለ እጁን ሲያቃጥለው ውሃ ውስጥ ወድቆ ወንዝ የበላበትም ነበረ። አንዱ በእጁ ይዛለሁ ብሎ ሲሰጠው የገንፎ ትኩስነት አቃጥሎት ገንፎውን የወረወረውም ነበር። በየክፍሉ የተገኘውን ቀምሶ በዛው በወሬ ወንዝ ዳር አዳሮነም በሚቀጥለው ቀን በዳር 29 2015 ዓ ም በዚህ ድካምና ረሃብ ላይ ያለን እኩለ ቀን ላይ የከባድ መሳሪያ ተኩስ ታጋቾች ያለንበት አነስተኛ ኮረብታ ላይ ያረፈ። በዚህ ተኩስ አብዛኛው ደነገጠ። ይህ ተኩስ እንደገና ተደገመ። የጥይቱ ፍንጣሪና የድንጋይ ስብርባሪ ተጨማምሮ አንዳንድ አባላት ባሉበት እንደዝናብ ዘነበ። አንዳንዶች ወዲያውኑ ቦታ ቀየሩ። ተኩሱ ለጊዜው ይቆም ይመስላል። ሁሉም ነገር ጸጥ ረጫል። በዚህ ቦታ የውሃ አመራሮችም በጭንቀትና በስጋት ውስጥ ነው። በተሽከርካሪና በእግር በጥድፊያ ሲጓዙ ስለነበር አንዳንድ አባላት በቡድን እየሆኑ ወደ ኋላ በመቅረት ለመደበቅ ሙከራ ያደርጉ የነበረበት ሁኔታ ነበር። በዚህ ሁኔታ ከቤታችን ከወጣን ከአንድ ወር በላይ ሆኖ ነው። ነገር ግን የረባ ነገር ሳንመገብ ይኸ መንከራተትና ድካም ብቻ ነበር ብሏል። የኋት አመራሮች በምን ተማምነው ከሰራዊቱ ጋር ውጊያውን እንደጀመሩት ባይታወቅም በሰራዊቱ ላይ የኃይል እርምጃ ወስደው የፖለቲካ ፍላጎታቸውን ለማሳካት የትግራይን ወጣትና ሚሊሻ አሰልፈው በሰሜን ሰራዊት ላይ የፈጸሙት የግፍ ተግባር ዓላማውንና ግቡን እንዴት እንደሚያዩት ራሳቸው ይናገሩት ይሻላል። በውኑ ለዚህ ጦርነት የሚዳርግ ሀገራዊ ሆነ ክልላዊ ስጋት ነበር ወይ? ብለምን ጠይቅ። ይህን መመለሱ ቀላሉ። ሕወሓት እንደሚለው በእውነት ከማዕከላዊ ሥልጣን ሆነ ከመከላከያ ሥልጣን ተገሏል ወይ? በእውነት ለሀገር ግንባታ እና ለዲሞክራሲ እድገት ብዙ ዋጋ ከፍያ ያለው ለውጥም አምጥቻ ያለው እንደሚለው ከማዕከላዊ መንግስት ጋር የነበረው ችግር ለምን በድርድር አልፈታውም? የሰው ልጅ ከእንስሳት የሚሻለው እኮ ከታሪክና ከስህተቱ መማሩ